ሀቢቢ እንዴት ናችሁ? እንዴት ከረማችሁ? ደህና ናችሁ? ሰላም ናችሁ አለው ከኔ ጋር ሁሉ ሰላም ነው። እናንተ እንዴት ናችሁ? ወላሂ በጣም ናፍቃችሁኛል። አልጠፋባችሁም? አልናፈቅኳችሁም? እኔ በጣም ነው ነፍቅ ያላችሁ ውድ ጓደኞቼ። እና የዘንድሮ አመት ወላሂ ይለያል። ብቻ አልሐምዱሊላ ሁሉም ነገር አለፈ፣ ተመልሼ ወደ እናንተ መጥቻለሁኝ። ያው እንግዲህ ኢድ ሙባረክ ኦልሞስት ወደ ሶስት ወር አካባቢ ሆነኝ መሰለኝ ቪዲዮ ከለቀኩኝ በውስጥ መስመር ዩቲዩብ ቻናልሽ ምን ሆኖብሽ ነው ምን ሆነሽ ነው አረቀፋሽ ሆነት ምን ሆነሽ ነው በሰላምች ነው ወይ ለምትሉ ሰዎች አልহামዱሊላ ያው ሁሉም ነገር አልፎ እንግዲህ ማጥቻለሁ ተመልሽ ወደ ቻናሌ ወደ እናንተ ጋር ማጥቻለሁ ማለት ነው ሰላም ነኝ ወደ ጓደኞቼ ቻናሌ ምንም አልሆነ ያው እንግዲህ ታጊዜ ጉዳይ ቢዚ ስለሆንኩኝ ነው እና ወላሂ ያው ዩቱብ ቻናሌ አሁን እንደምታዩት በጣም ቪወሩ ወርዷል እንግዲህ ከአሁን በኋላ አልጠፋም ኢንሻአላህ ቻናሌን እንግዲህ ከእንደገና አስነሱልኝ ከመሬት ከመሬት ብድግ አድርጉልኝ ውድ ጓደኞቼ እና ውድ ጓደኞቼ የእውነት በጣም ናፍቃችሁ እንግዲህ እንደምታዩት ኮሚኒቲ ላይ ለራሱ ፖስት አላደረኩም ኢድ ሙባረክ ብዬ እንኳን አላልኳችሁ ውድ ጓደኞች። ያው መሽኩል ኦና ወይድ መሽኩል አሳብ እና ሀባይቦቼ ያው እንግዲህ ዛሬ ሙሉ ይላሳያች እንግዲህ ዛሬ በጥዋት ማድረይ ዋላ እና ወደ ጓደኞቼ፣ እንግዲህ ይሄን ቪዲዮ እንዳያችሁት ላይክ እና ሼር አድርጉልኝ ፕሊስ። ሀልፕ እስኪ ዛሬ አብራችሁኝ ከኔ ጋር ዋሉ። ዛሬ እንግዲህ ጠዋት ተነሳው አንድ ሰዓት አካባቢ ተኩል አካባቢ ይሆናል። እንደምታዩት መቼም አላለልንም እና በሀገራችን ላይ ተደላድሎ መኖር። ይኸው እንደምታዩት እንግዲህ የሁሉ የምታዩት ህዝብ ወደ አረብ ሀገር፣ ወደ ተለያዩ ሀገር ከሀገር ለመውጣት የተሰለፈ ህዝብ ነው ማለት ነው። በእውነት ሀገር ላይ ስታስቡት አንዳንድ ጊዜ ሁሉ ነገር የሰላም እጦት፣ ብዙ ብዙ ነገር መናገር እየፈለግን ለራሱ እንዳንናገር የሚያግድን ነገሮች አሉ። እዚህ ጋር ያው እንግዲህ በጧት ተነሳሁኝ፣ ወደ ጓደኞቼ ሄድኩኝ። እንደምታዩት እስኪ ሀገር ምናምን የነፋ የናፈቃችሁ መኪናው ራሱ ይናፍቃል። ሀገራችን አይደል እንደ እና ያው ቪዲዮ በእርግጥ ለእናንተ የሚያስተምር ነገር ምናምን የለው፣ ያው የቀን ውሎዬን ላሳያችሁ ብዬ ነው። እና ሄድኩኝ መጀመሪያ አሻራ ቦታ ሄድኩኝ። አሻራ እንደምታውቁት በአሁኑ ጊዜ እንደ ድሮ አይደለም የሚሰጠው በተለይ አዲስ አበባ ላይ ማለት ነው። የክፍለ ሀገር መታወቂያ ካላችሁ አዲስ አበባ ላይ አሻራ በብር ነው የሚሰጠው ማለት ነው። ምንድን ነው የሚባለው? አልነግራችሁም። ሰው እንደምታዩትኝ መንገድን እየቀጠልኩኝ ነው። አሁን ሄዳችሁበት ቦታ ሄዳችሁ የሆነ ስራችሁን ፈጽማችሁ ቶሎ አትመለሱ ወይ፣ ቀጠሮ ነው ገባችኋላ። ከባድ ነው። እና እንደምታዩት እንግዲህ አሻራ ሰጥበት እንጂ ለነገር ቀጠረይ የመጣሁኝ ነው ማለት ነው። ሶ ወደ ቤቴ ስገባ እንግዲህ እንደምታዩት ኦሎስታ ስራ ሁለት ሰዓት አካባቢ ሆነዋል። መሽቷል ማለት ነው። እና ወደ ጓደኞቼ ድጋሚ እንደገና ሄድኩ። ድጋሚ ተመልሼ ሄድኩ። ያው ለምሳ በእግሬ ነው ምጓዘው። እንግዲህ ተመልከት። ያው እንግዲህ ሀገራችሁ ለናፈቃችሁ ብቻ ነው ማየት፣ ያልፈለጋችሁ ደግሞ ወደ ጓደኞቼ ሶ እንደው እስኪ ይችን እንኳን ልልቀቅበት ብዬ ነው። በጣም ብቻ ማሌ ተመልቷል። ሀይመንት ራሱ የእውነት ያለውን ብሎ ለራሱ ሆስፒታል ማለት ይቻላል። እና ወደ ጓደኞቼ እንደዚህ በግሬ ሄድኩኝ። በተለይ ደግሞ አንዳንድ ጊዜ ብዙ ለማታቋት አዲስ አበባ በጣም ከባድ ነው እና ሻራይን ጨርሼ ወደ ሜዲካል። ሜዲካል ደግሞ ስትሄዱ ወረፋ ወረፋ ነው የሚሆነው ማለት ነው ወረፋ ነው ሜዲካል የሚሆነው፣ ድጋሜ ለሌላ ቀን ተቀጥራችሁ ቀን ተቀጠርኩኝ ማለት ነው። ሶ አሁንም ወደ ቤት ተመለስኩኝ። ድጋሜ በማግስቱ ደግሞ ለሊት ወፎቹ ጭጭ ሳይሉ ተነስቼ ለወረፋ ተነስቼ ሄድኩኝ ማለት ነው። እንደምታዩት እንግዲህ አዲስ አበባ አዱገነት ይችን ትመስላለች እላቸዋለሁ ውድ ጓደኞቼ፣ ይሄ በጠዋት ነው በማታ አይደለም። ብቻ ቪዲዮ ትንሽ ቆይት ስላለ ማለት ነው አላስታውሰውም። እና ውድ ጓደኞቼ፣ ይሄ ወደ ኤርፖርት አካባቢ ስትሄዱ ነው። እና ይሄ ሁላችሁ እንደምታዩት፣ እዚህ ጋር ደረስኩኝ። ሜዲካል ሰጥቼ ተመለስኩኝ ማለት ነው። ውድ ጓደኞቼ ከዛም ደግሞ በሌላኛው ቀን ወደ ጉዞ ወደ ኤሪፖርት ተላላችሁ። ወደ ጓደኞቼ እንግዲህ አዲስ አበባ ይኸው ሰፈራችሁ። በዚህ ሰፈር ላላችሁ ልጆች ሰፈራችሁን እያያችሁ ይሄው እንግዲህ ኤሪፖርት እየሄድን ነው። ኤሪፖርት እስከምን ደርስ ድረስ ያው ጠብቁኝ ማለት ነው። ወደ ጓደኞቼ ኤሪፖርት እየደረስን ነው ዞ ወደ ኤርፖርት ኤሪፖርት ኤርፖርት አሁን ደርሻለሁ። በቀጣይ እንግዲህ ኤርፖርት ወደ የት ነው? ኤርፖርትን ሙሉ በሙሉ አሳያቸዋለሁ ማለት ነው። ወደ ጓደኞቼ የዛሬ ቪዲዮ እዚ ላይ ያበቃል። በሚቀጥለው ደግሞ ቀጣዩን ቪዲዮ ለቅላችኋለሁ ማለት ነው ወይ ነው ወይ